እናንተ ደግሞ ሼርና ኮፒሊንክ በማድረግ ወደ እነሱ በማድረስ እንዲተባበሩን ጠይቃለሁ። ባረከላሁ ፊኩም መርሐበን ያ አሕባብ መጥቻ አለሁን። እዚህ ላይ እንግዲህ የመጀመሪያው ኪታብ ኪታብ ያቀረብኩላችሁ ሙስጠለሐል ሐዲስ የሚል ኪታብ ነው። ለማን ነው ተዕሊፉ? የሙሐመድ ብን ሷሌሕ አል ዑሰይሚን የሸይኻቸው ነው። ኢብኑ ዑሰይሚን ብዙዎቻችሁ ብዙዎቻቸሁ ታውቁታላችሁ። የወሀብያ ዋና ትልቅ ሸይኻቸው ነው።

አልመክዙብ የተዋሸ የሆነ ሐዲስ ነው። መውዱዕ ማለት በማን ላይ ዐለ ነቢይ ሰለላሁ ዓለይህ ወሰለም የራሳቸው ሼክ እንግዲህ አስቀምጦላቸው ነበር። ኢላ እነሁም ላይክረውን ምንም ነገር ስለማይቀሩ ብቻ ዝም ብለው ኢማም ልብስ ለብሰው ብቻ ሚንበር ላይ ስለሚወጡ ዝም ብለው እንደሚያወሩ ጉድ አሳያቸዋለሁኝ። እና እሱ ራሱ ሼኻቸው በተወሰነ መልኩ አስቀምጦላቸው ነበር ቢቀሩ ኖሮ እና መውዱዕ ማለት ምንድን ነው ይላል። አልሐዲሱ አልመክዙቡ በነብዩ ላይ የተዋሸ ሐዲስ ነው ማለት ነው አለ።

ዐኒ ከኔ ያወራ የሆነ ሰው ቢሐዲስን በሆነች ሐዲስ የራ እነሁ ከዚብ ውሸት መሆኑን እያወቀ ያወራ የሆነ ሰው ፈሁወ አሐዱ አልካዚበይን ከውሸታሞቹ መካከል አንዱ እሱ ነው ይላሉ ነብዩ ዓለይሂ ሶላቱ ወሰላም ሙስሊም በዘገቡት ሐዲስ ይህእንግዲህ መውዱዕ ማለት ይሄ ነው። አሁን ይህንን በነብዩ ላይ የተዋሸ ሓዲስ መሆኑን በምን እንወቀው ወደሚለው ስንመጣ ምን ብሎ አስቀመጠልን? ወዩዕረፉል ወድዑ ቢእሙሪን ወድዕ ይሄ አንድ ሐዲስ መውዱዕ እንደሆነ በምን ይታወቃለህ? ቢእሙሪን ሚንሃ ከነሱ መካከል አንደኛው፣ ኢቅራሩል ዋዲዒ ብሂ፣ ዋድዕ የሆነው ሰው ይሄ መውዱዕ ንብሎ ካስቀመጠው። ሁለተኛ ሙኻለፈቱል ሐዲስ ሊልዓቅል፣ ኡንዙር ምን ይላል እዚህ ጋ? ሙኻለፈቱል ሐዲስ ሊልዓቅል፣ ሐዲስ ተብሎ የመጣው ሰነዱ ሙተሲል ሆኖ ማለት ነው ነቢዩ ዓለይሂ ሰላት ወሰላም ድረስ ሩዋቶቹም ታመጥብጥ ኖሯቸው ወደ ነብዩ አለይሂ ሰላቱ ወሰለም ደርሱ። ነገር ግን ያ ሐዲስ ለአቅል ሙኻለፋ ከሆነ ከአቅል ጋር የማይገጥም ከሆነ ይሄ ምን ይባላል? በነብዩ ላይ የተዋሸ ሐዲስ ነው እያለህ ነው። ማን ኢብኑ ዑሰይሚን። ምክንያቱም መውዱዕ ማለት ምንድነው ብሎናል ከላይ አልሐዲሱል መክዙቡ ዐለንነቢይ ሶለላሁ ዐለይሂ ወሰለም

ወይም ደግሞ መኖሩ ግዴታ የሆነ ነገር የለም ብሎ ከመጣ እንደዚህ አይነት ነገራቶች ሲመጡ፣ አቅል ስለማይቀበላቸው ምንም እንኳን ሰነዱ ሙተፍሲል ቢሆን ራዊም ደግሞ ታመ ጎብጥ ያለው ቢሆን በነብዩ ላይ የተዋሸነው የምንለው እያለ ነው። ማን እብኑ ዑሰይሚን። በደንብ አድርጋችሁ መጀመሪያ ኪታባችሁን መቅራት መቻል አለባችሁ፣ ሚንበር ላይ ወጥቶ ከመጮህ በስተፊት። ይቀጥላል። ሁለት ከዚህ በተጨማሪ ሶስተኛ ሙኻለፈቱ ወይም ደግሞ ሐዲሱ ተቃራኒ መሆኑ ነው። ሊል መዕሉሚ ቢሩረት ን ዲን ዲን ላይ ማዕሉም ቢሩራ ሆኖ ሁሉም ሰው ሊደርስበት የሚችል ነገር ሆኖ ከዛ ተቃራኒ ሆኖ ከመጣ አሁን ምንድነው እያለ ነው። ይህም እንደዚሁ መውዱዕ ነው። በነብዩ ላይ የተዋሸ ነው የምንለው እያለ ነው። ስለዚህ ችን በደንብ አድርጋችሁ አጥብቁልኝ። አብዛኛው ሰው እዚህ ጋር ድንግርግር የሚላለ ይሄ ከዓቅል ጋር ሲባል እና ሙኻለፈቱል ሐዲስ ሊል ዓቅል ብሎ የጠቀሰው ማን ነው እብን ዑሰይሚን እንደሆነ ሁሉም ሰው ማወቅ መቻል